ለቤተሰቡ ስድስተኛ ልጅ የሆነው አበባው ክንዴ ሮጦ ሳይጠግብ ከእኩዮቹ ጋር እኩል ሳይጫወት ገና በስምንት ዓመቱ ለአካል ጉዳተኛነት መዳረጉን ይናገራል። አብዛኛውን ጊዜ እናቶች የትምህርት ሂደቶችንም ግንዛቤዎችን ያላገኙበት መንገድ ስላለ በዚያኔ የእኔ ማዘር ወደ አካባቢ በሚገኝበት ጤና ጣቢያ ወይም ሆስፒታል ባለመውሰዷ ይህ በእኔ ላይ ይህ፣ ያ የክትባት ያለመውሰድ በአካል ጉዳት እንዲጋለጥ አድርጎኛል። ይህ ምንድን ነው? ፖሊዮ ከሚባል ሁኔታ የመጣ ነው ማለት ነው። አካል ጉዳተኝነቱ ከእድሜ ኩዮቹ ጋር እንዳይጫወት ከማገዱ ባሻገር በገዛ ቤተሰቦቹም እንዲገለል አድርጎታል። ማህበረሰቡ የሚያየው እይታ፣ አመለካከት በዚያ አካል ጉዳት በደረሰበት አካል ላይ ስለሚሆን አበባው ከባድ የተባለ ሰው ራስን ከማህበረሰቡ ማግለልና ራሱን መደበቅ ያጋጠመበት መንገድና መንስኤ ነበር፣ በዚያን ጊዜ እዚያ ቀጥሎ ደግሞ እንኳንስ በሌላው ይቀርና ከዚያው ከእህት ከወንድሞቼ ጋር ቀርቤ የማል ገናኝበት ና የማል ጨዋወትበት ጊዜ ነበረ። ጠባሳ ስሜት ስላደረቤ ማለት ነው። ልጅ አድጎ ያግዘኛል ብላ ተስፋ ላደረገች እናት የልጇ አካል ጉዳተኛ መሆን ቢረብሻትም፣ የወዳጅ ዘመድ ዓይን ቢገርፋትም ልጇን ከጓዳ ውጥታ እንዲማር ከማድረግ ግን አላገዳትም። አበባው ዛሬ ላይ በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ውስጥ በሰው ሀብት አስተዳደር ክፍል በኃላፊነት እያገለገለ ይገኛል። እሷን እንደዚህ ያለ ልጅ አስተምራ እዚያ ደረሰች ተብላ የትምህርት ቤቱ በትምህርት ቤቱ ዙሪያ ሽልማቶች ሲበረከቱላት ሞራንና ደስታ ተሰማት። ለካ ልጄ እንደዚህ ያለ ጠንካራና ጎበዝ ታታሪ ተማሪ ነህ በማለት ማንንም ሳሰማ እስከ አስራ ሁለተኛ ክፍል እሷ ከጎኔ ሆና ትምህርቴን ቀጥሬ ለአዲስ አበባ ዩኒቨርሲቲ ለቢዝነስ እና ኢኮኖሚክስ ዲፓርትመንት ታምሬ፣ ይኸው እዚሁ ቅድም እንደነገሩሽ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ተቀጣሪ ሁኜ በኤችአር ስራ እየሰራው እገኛለሁ ማለት ነው። ፖሊዮ ወይም የልጅነት ልምሻ በፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ በሽታ ነው። ቫይረሱ ለእድሜ ልክ አካል ጉዳተኝነት የሚያጋልጥ ሲሆን እስከ ሞት ሊዳረግ የሚችል በሽታ ነው። ቫይረሱን ለመከላከል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር እና ከሚመለከታቸው አካላት ጋር በመሆን በሀገር አቀፍ ደረጃ ከየካቲት 14 ጀምሮ ለአራት ቀናት የፖሊዮ መከላከያ ክትባት ሲሰጥ ቆይቷል። በዚህ የክትባት ዘመቻ ከ 15 ሚሊዮን በላይ ህጻናት መከተባቸውን በኢንስቲትዩቱ የፖሊዮ ወረርሽኝ ምላሽ አስተባባሪ ሚኪያስ አላዩ ለፋና ቴሌቪዥን ገልጸዋል። ዘመቻውን ከመጀመራችን በፊት እንደ እቅድ የያዝ ነው ወደ 13.8 ሚሊዮን አካባቢ ህፃናትን ተደራሽ እናደርጋለን ብለን ነበር። እድሜያቸው ከአምስት ዓመት በታች የሆኑ ህጻናትን በሙሉ ክትባቱን ሲያልቅ ግን ከዛ በጣም በዛ ባለ ቁጥር ወደ 15 ሚሊዮን በላይ አካባቢ ህጻናትን ነው መከተብ የቻልነው። ይሄ ማለት ከአቀድ ነው ከ1.1 ሚሊየን በላይ ወደ 1.2 ሚሊዮን የሚጠጉ ተጨማሪ ህጻናትን መከተብ ችለናል። ይህም በፐርፎርማንስ ወይም በክንውን ሲታይ ከ108 ፐርሰንት በላይ አካባቢ ነው ክንውናችን በዚህ የክትባት ዘመቻ ወቅት መደበኛ ክትባት ያልተከተቡ ከአምስት አመት በታች የሆኑ ህፃናትን የመከተቡ ስራ መሰራቱንም ገልጸዋል። እስካሁን ባለው ሁኔታ ወደ መቶ አራት ሺህ በላይ የሚሆኑ ክትባት ያልተከተቡ ምንም ክትባት ያልተከተቡና ክትባት ጀምሮ ያቋረጡ ልጆችን የመለየትና ወደ ክትባት ወደ መደበኛ ክትባት ፕሮግራምን እንዲገቡ የማድረግ ስራ ተሰርቷል። በመጀመሪያው ዙር የፖሊዮ መከላከያ ክትባት የወሰዱ ህጻናት በሚያዝያ ወር በሚደረገው ሁለተኛው ዙር ክትባት መከተብ እንዳለባቸው የገለጹት አስተባባሪው ወላጆች በሚገለጸው ቀን ልጆቻቸውን ሊያስከትቡ ይገባል ሲሉ ገልጸዋል። ፖሊዮ ክትባት ዘመቻ የሚሰጠው ሁለቱም ዙር ተመሳሳይ ቦታ ላይ ነው የሚሰጠው። በሁለቱም ዙር ተመሳሳይ ልጆች መከተብ አለባቸው። ያ ማለት ምንድነው? አንድ ልጅ ቢያንስ ሁለት ጊዜ መከተብ አለበት ማለት ነው። በዚህ የክትባት ዘመቻ እንግዲህ አሁን እንደ እቅድ የያዝነው ሚያዝያ ወር ላይ ይሰጣል ብለን ነው የሁለተኛው ዙር የክትባት ዘመቻ። ትክክለኛ ቀኑን እንግዲህ የዝግጅት ስራዎቻችንን ስንጨርስ ቀደም ብለን ለማህበረሰቡ የምናሳውቅ ይሆናል ማለት ነው።